የአፍሪካ ነጻ ንግድ ቀጣና እውን መሆን አፍሪካውያንን ከኢኮኖሚ ቅኝ ግዛት ነጻ የማውጣት እርምጃ አካል ነው ሲሉ በተባበሩት መንግስታት ድርጅት የኢኮኖሚ ኮሚሽን ለአፍሪካ የኢኮኖሚና ንግድ ፖሊሲ ማዕከል አስተባባሪ አቶ መላኩ ገቦዬ ተናገሩ። ነጻ ንግድ ቀጣናው የታለመለትን አላማ እንዲያሳካ አስፈላጊው መሰረተ ልማቶችና ከፖሊሲ ጋር የሚነሱ ጉዳዮች መፍትሄ ሊሰጣቸው ይገባልም ብለዋል። አንዷለምን በዝርዝር ተመልክቶታል። በአፍሪካ ነፃ የንግድ ቀጠና ዙሪያ ቆይታ እናደርጋለን። ከኢሲኤ የኢኮኖሚ የንግድ ፖሊሲ ማዕከል አስተባባሪ አቶ መላኩ ገቦዬ ጋር ነው ቆይታ የምናደርገው። ጊዜቱን ስለሰጡን በጣም እናመሰግናለን። እኔም በጣም አመሰግናለሁ እድል ስለተሰጠኝ። ይህ የአፍሪካ ነፃ የንግድ ቀጠና አስፈላጊነቱ ምንድን ነው ለአህጉሪቱ? በተጨባጭ አገሮቹ ራሳቸው ከቅኝ ግዛት ሲወጡ በጣም ትንንሽ ኢኮኖሚ ትንንሽ ገበያ ይዘው ስለተፈጠሩ እያንዳንዳቸው ብቻቸውን ሰርተው ሊያመረቃ የሚችል እድገት ሊያመጡ ስለማይችሉ የአፍሪካ መንግስታት የወደፊት እጣ ፈንታ በፖለቲካው ከቅኝ ግዛት ነጻ ቢሆኑም በኢኮኖሚው ጭምር ከቅኝ ግዛት እንዲወጡ ከተፈለገ የግድ አንድ ላይ ሆኖ መስራት አለባቸው። በጋራ ሆነው ትልቅ አገርና ትልቅ ኢኮኖሚ፣ ትልቅ ገበያ መመስረት አለባቸው ተብሎ ስለታመነበት፣ በዚያ ምክንያት ነው እንግዲህ የአፍሪካ ነጻ ንግድ ቀጠና ብዙ ዘመናትን ከፈጀ በኋላ አሁን እውን ወደ መሆን ደረጃ ሊደርስ ችሏል። በእርግጥም የአፍሪካ ነጻ ንግድ ቀጠና ከፍተኛ ጠቀሜታ እንዳለው ይነሳል እና ችግሩ ከትግበራው ነው። አሁን በትግበራ ሂደት ላይ ሊያጋጥሙ የሚችሉ በርካታ ችግሮች አሉ ብለው የዘርፉ ባለሙያዎች ይጽፋሉ። እርስዎ በዚህ ዘርፍ የዘርፉ ፈተና ሊያጋጥም የሚችለው ችግር ምንድን ነው? ሀምሳ አምስት ሀገሮች አንድ ላይ መጥተው ተቀምጠው ሁለት አመት ሙሉ ተሟግተው ተደራድረው ነው ይሄ ስምምነት ላይ ደረሱት። ሁለት አመት ሙሉ የሚደራድሩት ለምንድን ነው? እያንዳንዱ ሀገር እየራሱ ፍላጎት ስላለው ነው። በሁለቱ ሀገሮች መካከል በቂ የሆነ መንገድ ከሌለ፣ በቂ የሆነ የባቡር ሀዲድ ከሌለ፣ በቂ የሆነ ሌላ አይነት የመገናኛ መንገድ ከሌለ ነጋዴዎቹ እቃቸውን ይዘው እዚህ ሀገር መተው ሊሸጡ አይችሉም። ስለዚህ ይሄ የኢንፍራስትራክቸር ወይም የመሰረተ ልማት የምንለው የመገናኛ አውታሮች በጣም ከፍተኛውን እንቅፋት ይፈጥራሉ። ይህንን በደንብ አድርገን እናውቀዋለን። አንደኛው ሁለተኛው የውጭ ኃይሎችም አሉ። ነው በአንድ በኩል የሚደግፉን በሌላ በኩል ደግሞ ለዚህ እንቅፋት ወደ መሆን የሚሄዱ ፖሊሶችን የሚያራምዱ ሀገሮች ሊኖሩ ይችላሉ። አሉ። እስካሁን ድረስ አፍሪካ ውስጥ በሁለት ጎረቤታማ ሀገሮች መካከል ንግድ ለማድረግ ቢፈለግ አሁንም ወደ አሜሪካ ዶላር ወደ ዩሮ ሄደን ቀይርን ነው ተመልሰን የምንመጣው። እነዚህ ነጋዴዎቹ በሚቀያየሩት ብቻ እንግዲህ አፍሪካ እርስ በእርሷ የምትናገደው በጣም ትንሽ ነው። ከዚህ ከትንሹ እንኳን ሳይቀር ወደ አምስት ቢሊየን ዶላር በዓመት አፍሪካ ታዋጣለች፣ በገንዘቡን በመቀየርና ደግሞ በመቀየር። አሁን ይሄ ሁሉ እንቅፋት እያለ የአፍሪካ ንግድ ቀጠና የት ይደርሳል ብላችሁ ነው እንዲደፋ ቀና የምትሉት እንባላለን። እንቅፋቶች እንዳሉ እናቃለን። ግን አፍሪካ አሁን ባለችበት ሁኔታ መቀጠል አማራጯም አይደለም። አሁን ባለችበት መቀጠል አትችልም። ዓለም በጣም በሚገርም አይነት እንቅስቃሴ እየሄደ ነው ያለው። አንዴ ግሎባላይዝ ሲያደርግ አሁን ደግሞ የተቃራኒው መንገድ ይዞ እየነጎደ ነው ያለው። ይሄ ሁሉ ሲሆን ግን አገሮቹ አብረው እየሰሩ ነው ያሉት። ሌሎች ትልልቅ አገሮች ብቻችንን ስርተን አንጠቀምም ብለው ሲያስቡ እኛ እያንዳንዳችን ብቻችንን ሰርተን ሰው እንሆናለን አገር እንሆናለን ብሎ ማሰብ አይቻልም። ስለዚህ መጀመር አለብን ካለንበት ቦታ። አቶ መላኩ፣ በተለይ አንዱ አጋዥ ለዚህ ፖሊሲ ትግበራ ይሆናል ተብሎ የሚታሰበው የህዝብ ግንዛቤን ማሳደግ ነው እና የህዝብ ግንዛቤ ማደጉ በእርግጥም ለነዚህ ተግበራዎች ያግዛሉ። እንዴትስ ማሳደግ ይቻላል? በመንግስታት ድርድር፣ በመንግስታት ወክለው በተቀመጡ የመንግስት ባለስልጣኖች ድርድር የመጣ ስምምነት ነው ግን ይሄ ስምምነት ተግባራዊ ሊሆን እንዲችል ከተፈለገ መንግስት እኮ አይነግድም። መንግስት የንግድ ስምምነት ይፈርማል። መንግስት የንግድ ስምምነት ያጸድቃል። መንግስት አይነግድ። የሚነግዱት ግለሰቦቹ ናቸው፣ ኩባንያዎቹ ናቸው። እነሱ እንዲነግዱ ከተፈለገ የአፍሪካን ነፃ ንግድ ቀጠና ለእኛ የሚፈጥረን እድል ምንድን ነው የሚለውን ነገር መጀመሪያውን እንዲገነዘቡት ያስፈልጋል። እዚህ ቦታ ላይ የሀገራችሁን ነጋዴዎችና አምራቾች ድምጽ ወክላችሁ አስተጋብታችሁ የተሻለ ስምምነት ላይ መድረስ ትችላላችሁ። ሁሌም የምንለው የካፓሲቲ ቢልዲንግ አይነት የአቅም ግንባታ ስራዎች በምንሰራበት ጊዜ ሁሌም የምንናገረው ነገር ነው ይሄኛው። አቶ መላኩ ገቦዬ ለሰጡኝ ጊዜ በጣም አመሰግናለሁ። በኢሲኤ የአፍሪካ የንግድ ፖሊሲ አማካሪ ጥሩ ቆይታ አድርገናል። አመሰግናለሁ።